የሲዳማ ክልል ርዕሰ መዲና ውቢቷ የሐዋሳ ከተማን ይበልጥ ለማስዋብ እና ለማዘመን በተለያዩ ምዕራፎች የተከፋፈለ የኮሪደር ልማት ሥራ እየተከናወነ እንደሚገኝ ይታወቃል። የመጀመሪያው ምዕራፍ ተመርቆ ወደ ሥራ ሲገባ፣ ሁለተኛው ምዕራፍም በጥራትና በፍጥነት እየተሰራ ይገኛል። ይህ ጅምር በከተማዋ በሁሉም አካባቢዎች ለማዳረስ ያለመ የውይይት መድረክም ተካሂዷል። ኢንጂነር ምህረቱ ገብሬ የከተማ አስተዳደሩ ከተማ ልማትና ኮንስትራክሽን መምሪያ ኃላፊ ናቸው ያለበት ከህብረተሰባችን ጋር በእንደዚህ አይነት መልኩ መነጋገር እና መስማማት ነው ብለን አስበን ነው ይህን መድረክ ያዘጋጀ ነው። ስለዚህ በዚህ መድረክ ላይ የተለያዩ ከተማዊ ይዘት ያላቸው ስታንዳርዶች ይወጡ አሉ። የቀለም ስታንዳርድ፣ የአጥር ስታንዳርድ ከተማችንን ይበልጥ ውብ የአማረች እንድትሆን ዓለም አቀፍ ደረጃዋን የጠበቀች ከተማ እንድትሆን ምንድን ነው ያሰብ ነው የሚለውን ከእናንተው ከነዋሪዎቻችን ጋር ልማቱም የእናንተው ነው ልማቱም ከእናንተው ነው። ስለዚህ ከእናንተ ጋር ለመነጋገር ነው ይህ መድረክ የተዘጋጀው። የሐዋሳ ከተማ አስተዳደር ከንቲባ አቶ መኩሪያ መርሻዬ አንድ ከተማ ነዋሪዎችን እንደሚመስል ጠቁመው የከተማው ነዋሪዎች በጽዳትና ውበት፣ ሰላሟን በማረጋገጥና በሌሎችም ተሳትፎዎች አይተኪ ሚና ተጫውተዋል ብለዋል። በኮሪደር ልማት የታየው ተሳትፎም ለአብነት በመጥቀስ በዚህ ዓመት ሁለት መልክ የነበረውን ከተማችንን የተሻለ ለማድረግ በማስፋፊያ አካባቢ ከ1200 ሄክታር በላይ የኤንዲፒ ፕላን ትግበራ ወደ መሬት አውርደን ለተሞክሮ በሚሆን አግባብ መሠረታዊ ስራ ተሰርቷል። ይህን ያክል ሄክታር ፕላን ወደ መሬት ስናወርድ ፕላኑን የጠበቀ መንገድ ስናወርድ ህዝቡ ራሱ ተባባሪ ሆኖ ክፍያ የተለየ ሳይከፈል መንገድ የሚነካበትን አግባብ ሁሉ የራሱ ተሳትፎ በማድረግ ከአንድ ነጥብ አምስት ቢሊዮን ብር በላይ የሚገመት መንግስት ያወጣ የነበረውን ወጪ ማስቀረት ተችሏል። የከተማዋ ሰላማዊ መሆን ማህበራዊና ኢኮኖሚያዊ ተጠቃሚነት እንዲረጋገጥ ለኮንፈረንስ ቱሪዝም እና ለኢንቨስትመንት ተመራጭ አድርጓታል፤ ይህም ማጠናከር ይገባል ያሉትም፣ ከተማ አስተዳደሩ የኮሪደር ልማቱ በፍትሃዊነት ለሁሉም ለማዳረስ አቅዶ እየሰራ እንደሚገኝ የተናገሩት ከንቲባው፣ ሁሌም ለሚተባበረው ለከተማው ነዋሪ ምስጋናቸውን አቅርበዋል። የመንቦና አይነት ብዙ ቦታ ማድረስ በምንችለው ሁኔታው በምፈቅደው አግባብ በብዛት በከተማው ሁሉም ቦታ ላይ ማድረስ እንዴት ይቻላል? የሚለው ነው ውይይት የምናደርገው። ይህን ማድረግ ይቻላል። ከተማችን ሰፋፊ መንገዶች፣ ሚዲያን ግሪነሪ፣ የተለያዩ ውበት እና በፕላን የተከተመች ከተማችን ከመሆኑ ጋር ተያይዞ እንደ ሌሎች አፍርሰን ሳንገነባ ባለው ከተማችንን አስኩለን አስውበን ገጽታዋን በመቀየር ተወዳዳሪነቷን ከፍ ማድረግ እንችላለን። ከዚህ የተነሳ እኛ ሐዋሳዎች የሐዋሳ ከተማ ነዋሪዎች የሲዳማ ነዋሪ የሲዳማ ሕዝብ በሙሉ እንችላለን። ይህን ለማድረግ ደግሞ በተባበረ ክንድ በተባበረ አንድነት የዛሬውን መድረክ መነሻ በማድረግ በየብሎኩ በየመንደሩና በየቀበሌው ለምንሰራው ስራ ሕዝብን በማስተባበር ከመንግስት አካላት ጎን በመሆን ይህንን ስራ እንድናሳካ የአደራ መልእክተን ለማስተላለፍ ነው። የሐዋሳ ከተማ ይበልጥ እንድትደምቅና ለነዋሪዎች የተመቸች እንድትሆን እየተሰራ ያለው ስራ ይበል የሚያሰኝ ነው ያሉት የውይይቱ ተሳታፊዎች ድጋፋቸውን አጠናክረው እንደሚቀጥሉ ማረጋግጠዋል። የከተማ አስተዳደር ህዝቡን በማወቅ በማቀፍ ህዝቡን በማማከር ጊዜው የፈቀደውን የኮሪደር ልማት ተያይዞታል። አገራዊም ነው እና ይህንን ህዝብን ማማከርን የመሰለ ጉዳይ የለም። አንድ እርምጃ ከመወሰዱ በፊት እንዲያስብ ያለው እንዲያስበናል። ህዝብ ከጎኔ እንዲሆን እፈልጋለሁ ብሎ እንዲማናገር መቀጠል አለበት። መልካም ነው ብዬ አስተያየት ይሰጣል። ሂደቱ አገራዊ ነው፣ ልማታዊ ነው፣ የነገውን ትውልድ ታሳቢ ያደረገ ነው። አሁን ላይ ጥቂት ህመሞች ቢኖሩትም፣ ጥቂት ስሜቶች ቢኖሩትም፣ ነገር ግን በዘላቂነት ሲታሰብ የሚመጡት ትውልዶች ከእኛ በተሻለ ሁኔታ እንዲገኙ የሚደረግ ጥረት ነውና፣ ይህንን እንገነዘባለን። ለዚህም ደግሞ በምንችለው መጠን እስካሁንም ስንደግፍ ነበር፣ ወደፊትም ድጋፋችን ይቀጥላል። የመንግስታችን ራዕይ እውን ለማድረግ ሌሎች አገሮች የደረሱበትን ድህነትን ታሪክ ለማድረግ ቀጠ ላለው ዜጋ አመቺ ከተማ፣ አመቺ አካባቢ ለመፍጠር ነው ይሄ አመራር የሚለፋው። ኃላፊነታችሁን በብቃትና በጥራት እየተወጣችሁ ቀን ማታ እንቅልፍ አጥታችሁ ለህዝብ ቆማችሁ ለምትሰሩት ትልቅ አክብሮት አለኝ። የሐዋሳ ከተማ አስተዳደር የብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ ማራዶና ዘለቀ ከተማዋ ላይ የኮሪደር ልማት ስራ ለመስራት ምቹና ሰፋፊ መንገዶች መኖራቸውን ጠቁመው በትብብር እንዲሰራ ማሳስበዋል። ተጨማሪ ብዙ ግንባታ የማይፈልጉና ቅድም የተጠቀሱ አካባቢዎች ፒያሳ፣ ከፒያሳ ሱሙዳ ድረስ በሳውዝ ስታር እና ከሳውዝስታር ወደ ታቦር አንደኛ ደረጃ ትምህርት ቤት ከዋና ኮሪደር ጋር የሚገናኘው ሩት ላይ ያለው ማህበረሰብ ተቋማትም ሊሆኑ ይችላሉ፣ ዝግጅት ማድረግ አለባቸው ተብሎ ይታሰባል። እዛ ላይ ተጨማሪ ወጪ የሚጠይቅ ነገር ላይኖሩ ይችላል። እንደ ከተማ አስተዳደር ወክቤ ነው የሚሰራው። አስፋልት ፈርሶ ላይገነባ ይችላል፣ ምክንያቱም ሰፋፊ አስፋልቶች ስለሆኑ ማለት ነው። ከተማችንን አሁን ካለችበት ደረጃ ከፍ ለማድረግ እያደረግን ያለነውን ጥረት ከተማ አስተዳደሩ እያደረገ ያለውን ጥረት ነዋሪው እንዲደግፍ በዚህ አጋጣሚ ጥሬ ለማስተላለፍ እፈልጋለሁ።